ሻሎም ሻሎም፣ ቅዱሳን እኔ አገልጋይ እንጅፈታ ነኝ። ኢየሱስ ጌታ ነው። ይህ ከሀይል ቤት የሚወጣ የእግዚአብሔር ድምፅ ነው። የእግዚአብሔር ቃለው ዛሬ ለእናንተ የማቀርብላችሁ አንድ የከበረ የእግዚአብሔር ድምፅ አለ። የእግዚአብሔር ሀሳብ አለ እና የእግዚአብሔርን ቃል ዛሬ ወደ እናንተ ይዤላችሁ የመጣሁት ቃል ከዘፍጥረት ምዕራፍ 21 ከቁጥር 13 ጀምሮ ያልሆነ አልባለሁ የባሪያይቱም ልጅ ደግሞ ህዝብ አድርገዋለሁ ዘር ነውና አብርሃም ማልዶ ተነሳ እንጀራን ወስዶ የውሃ ቁማዳም ላጋር በትከሻ አሸከማት፣ ብላቴናም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳብ ምድረ በዳ ተቅበዘቅበዝ ተቅበዘበዘች። ውሃም ከአቁማዳው አለቀ፣ ብላቴናውንም ከአንድ ቁጥቋጡ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አላየው ብላ ቀስ ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች እግዚአብሔርም የብላቴናውን ድምፅ ሰማ የእግዚአብሔርን መልአክ ከሰማይ አጋር እንዲህ ሲል ጠራት አጋር ሆይ ምንሆሽ እግዚአብሔር የብላቴናን ድምፅ ባለበት ስፍራ ሰምቷልና አትፍሪ ተነሽ ብላቴናን አንሺ እጅሽንም በእርሱ ላይ አጽኚ ትልቅ ህዝብ አደርገዋል እግዚአብሔር አይኗን ከፈተላት የውሃ ጉድጓድም አየች ሄዳ ማቁማዳን በውሃ ሞላች ብላቴናውንም አጠጣችላል ኢየሱስ ክርስቶስ ጌታ በጣም በዚህ ስፍራ ላይ ስንመለከት የእግዚአብሔርን ቃል አንድ አንኳር እዚህ ጋር እናያለን። አንድ መልእክት አለ። በጣም ከሚገርማችሁ ነገር ሰው ሰው የሰጠን ነገር ያልቃል። ሰው የሰጣችሁ ነገር ያልቃል። አብርሃም የሰጣት አቁማዳ ነው። አቁማዳ ሰጣት፣ ሸኛት የሚላል እና የሰጣት ነገር ግን ምድረ በዳ ላይ መንገድ ላይ አለቀባት። ስለዚህ በጣም ተጨነቀች፣ ተቅበዘበዘች። ለቀናት ነው የተቅበዘበዘችው። ማረፊያ ታለች። ስለዚህ ልጇን ተጠማ፣ እሷም ተጠማች። ልጇን ቁጥቋጦ ውስጥ ጥላ እያየው ከሚሞትን ብላ የአይን እርቀት ይል ርቃው የአንድ ቀስ የመወርወር ይል ርቃው ከልጇ እያለቀሰች ነበረና፣ ከሚገርማቸው ነገር እግዚአብሔር ሰማ የብላቴናውን ጭወት ሰማ። ኢየሱስ ክርስቶስ ጌታ ነው። እና እንደዚህ አለ አጋር ወይ ምን ሆንሽ አላት። የብላቴናውን ጭወት ሰምቻለሁ አላት እና ተነሺ አላት እና እግዚአብሔር አምላክ የሚገርማቸው ነገር የሰጣት አቁማዳ ሲያው ምንጭ አሳያት። ክብር ለኢየሱስ ይሁን። ትልቅ ምንጭ እግዚአብሔር አጋር ሰጣት። ያንን ውሃ ወዝዛ አጠጣችሁ ጠጣች ይላል። በዛም ሄደች ነው የሚለው። እና የተከፈተላት ምንጭ ባይዘ ወይ ትንሽ ጊዜ ሳይሆን የሚቀጥል ምንጭ ነበረ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አያችሁ፣ ሰው የሰጣችሁ ነገር ያልቃል። የሰው ነገር ያልቃል። ሰው የሚሰጣችሁ ነገር ደግሞ የሚያልቅ ነገር ነው። አያስቀጥላችሁም። የሚያስቀጥል የሚያኖር የእግዚአብሔር ስጦታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ሌላው በጣም ከሚገርማችሁ እዚህ ጋር ያየሁት ነገር አንድ ነገር ነው። በጣም እንደምታየዋት አጋር ባህሪያ ናት እንጂ ጨዋ አይደለችም ወይ ደግሞ የኪዳን ልጅ አደለችም። የኪዳን ልጅ ወይ ደግሞ የኪዳን ጥሪ ያለባት የነበረችው ሳራ ናት እና ግን እግዚአብሔር አምላክ ምንም በአብርሃም በኩል የመጣው ስህተት ቢሆንም ከኪዳን ሰው ጋር ስለተገናኘች እግዚአብሔር አጋርን አልጣላትም። አያችሁ እግዚአብሔር አይጥልም፣ ስሙ ይባረክ። በአንድም በሌላም በስተት ቢሆንም መንገዱ ስተት ቢሆንም ነገር ግን እግዚአብሔር ደግሞ የኪዳን ሰው አይጥልም። እግዚአብሔር የሚጥል አምላክ አይደለምና በአብርሃም ምክንያት አጋር አልወደቀችም። ኢየሱስ ጌታ ነው። ሌላ ደግሞ የምነግራችሁ ነገር እግዚአብሔር አጋርን ያየበት ምክንያት አጋርን የተመለከተበት ምክንያት አንዱ በአጋር ቤት የተወለደው ከአብርሃም ዘር ጋር የተገናኘው እስማኤል አለና፣ እግዚአብሔር እስማኤል ሊባርቅ ቃል ገብቷል። ምክንያቱም እስማኤል ዝም ብሎ አልመጣም እና አብርሃም እንኳን ኃጢአተኛ ቢሆንም ከኃጢአተኛው ጋር የነበረ የእግዚአብሔር ኪዳን ስላለ፣ የእግዚአብሔር ክብር ስላለ እግዚአብሔር አምላክ መጥቶ እስማኤልን እባርካለዋለና፣ አጋርን ሲመለከት መጀመሪያ የሰማውን ጩኸት አጋርን ሳይሆን፣ የአጋርን ለቅሶ ሳይሆን፣ እግዚአብሔር የእስማኤልን ጩኸት ነው የሰማው። አያችሁ። ስለዚህ እስማኤል ከአብርሃም ጋር የተገናኘ ኪዳን ያለው እስማኤል የአብርሃም ልጅ ነው። ኢየሱስ ጌታ በትክክለኛ መንገድ ባይመጣም የአብርሃም ልጅ ነው። የሚገርማችሁ አብርሃም ደግሞ የኪዳን ሰው ነው። ክብር ላይ ኢየሱስ ሲሆን ብያቸዋለሁ። መንገዱ የስህተት ቢሆንም እግዚአብሔር ግን ታማኝ አምላክ ነው። ስለዚህ የስህተት መንገድን ያስተባበርኩ አይደለም፣ የእግዚአብሔርን ስራ እየተናገርኩ ነው። ክብር ለኢየሱስ ሲሆን እና ከኪዳን ሰው ጋር ተገናኝታ አጋር አልወደቀችም። ሁለተኛ በአጋር ቤት ድንገት የተወለደ ደግሞ የኪዳን ሰው አለ፣ እስማኤል የሚባል ከአብርሃም ዘር የመጣና በሱ ምክንያት ምድረ በዳ ላይ እንዳትቀር እግዚአብሔር አደረጋት አጋር ነው። እስማኤልም ተነሳ፣ እግዚአብሔር እስማኤል ባረከው። ምንም የምድረ በዳ ሰው ቢሆን የጦር ሰው ቢሆንም እዛ ቤት ቃል ነበረ፣ ኪዳን ነበረ። ክብር ለኢየሱስ ሲሆን፣ እግዚአብሔር ለቃሉ የታመነ አምላክ ነው። ኢየሱስ ያድናል። ሌላው የሚገርማችሁ ነገር፣ በጣም የገረመ ነገር እዚህ ጋር የሰው ነገር ያልቃል፣ አያችሁ? የእግዚአብሔር አያልቅም። እግዚአብሔር ከምንጭ ነው የሚሰጠው፣ እግዚአብሔር ምንጭ ነው የሚሰጠው እንጂ እግዚአብሔር ሰፍሮ አይሰጥም። አያችሁ፣ መጽሐፍ ቅዱስ እግዚአብሔር መንፈሱን ሰፍሮ አይሰጥም ይላልና የማይሰፈር ስጦታ ያለው በሰማይ ነው፣ ከእግዚአብሔር ዘንድ ነው። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ፊት የሚፈልጉ ሰዎች እግዚአብሔርን የሚፈልጉ ሰዎች የሚሰጣቸው አቁማዳ ሳይሆን የማይሰፈር ነው፣ ምንጭ ይሰጣቸዋል። ኢየሱስ ጌታ ነው። የማይቆጠር ነገር ይሰጣቸዋል። ደግሞ የማይቆጠር የማይሰፈር ተሰጥቶናል። ክብር ለኢየሱስ ይሁን አንደ ገለንገላችሁ የመጨረሻ ይሁንላችሁ የምናገረው ቃል የመጨረሻ ቃል ይሄ ቃል ይሄ ቃል በጣም እጅግ እጅግ ገራሚ ቃል ነው አጋር ከአብርሃም ጋር ተገናኝታ ካልወደቀች ምንም በስተት በኃጢአት ቢመጣ ኃጣተኞቹን የሚያነጻ በአብርሃም ዘር ሊወለድ ያለው የእግዚአብሔር ኪዳን በአብርሃም ቤት ስላለ አብርሃም ቤት የገቡትን ሁሉ ኃጣተኛ የሚያነጻ ኪዳን የተገባለት ከአብርሃም ዘር የሚወለድ ከአይሁድ ዘር የሚወለድ የአይሁድ አንበሳ ይቅር የሚል ኢየሱስ አለ። አያችሁ? ስለዚህ እዚህ ጋር የሚያመለክተው የእግዚአብሔር የኪዳን የምረት አምላክ በአብርሃም ቤት እንዳለ ያሳያል። አያችሁ? ከኪዳን አንገለገላቸው ወደ እግዚአብሔር መጣቸው ምረት አታጡ። ክብር ለኢየሱስ ይሁን እና፣ የመጨረሻ የምላችሁ ቃል ይሄን ቃል ነው። ሰው ከኢየሱስ ጋር ተገናኝቶ ሰው እግዚአብሔርን አግኝቶ አይወድቅም። አነገር ልንገራችሁ። አጋር አብርሃምን አግኝታ ካልወደቀች፣ ዛሬ እኔና እናንተ ደግሞ ኢየሱስ ክርስቶስን አግኝተን አንወድቅም፣ አንወድቅም። ለዚሁ መጽሐፍ ቅዱስ ወደ ገዛ ወገኑ መጣ የገዛው ወገኑ ስላልተቀበሉት እሱ ሄደ ይላል። ነገር ግን ለተቀበሉት በስሙም ላመነው ለነሱ የእግዚአብሔር ልጆች የሆኑ ዘንድ እግዚአብሔር ስልጣን ሰጣቸው ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ። ለተቀበሉት ማንን? ልጁን ኢየሱስ ክርስቶስን ከአብርሃም ዘር የመጣው አልዳኙን፣ መሃሪውን፣ ቸሩን የቃል ኪዳን አምላክን የተቀበሉ እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ደግሞ ይላል ከወንድም ከሴት ቃላሉ እነዚህ ኢየሱስን ያገኙ ሰዎች ከወንድም ከሴት ማለ ከየት ነው? ከሰማይ ነው። አያችሁ ከእግዚአብሔር ጋር ተገናኝተን አንወርቅም፣ ነገራችን ይቀየራል። ለዚህ መጽሐፍ ቅዱስ ልጁ ይላል። አይታችኋል፣ ልጁ በብዙ ወንድሞች መካከል ብኩር የሆን ዘንድ አስቀድሞ የወሰናቸው ጠራቸው ይላል። እና ጥሪ ያለው በልጅ ውስጥ ነው። ክብር ያለው በልጅ ውስጥ ነው። ኃይል ያለው በልጅ ውስጥ ነው። ኢየሱስ ክርስቶስ ጌታ፣ ክብር ለጌታ። ስለዚህ ኢየሱስን የያዘ ሰው አይወድቅም። አንደኛ የብርሃን ልጅ ይሆናል። አንደኛ የሰማይ ልጅ ይሆናል። ልጅ ደግሞ ወራሽ ነው። ወራሽ ነው። አያችሁ፣ ከአብርሃም ጋር ተገናኝታ አጋር አልወደቀችም። እግዚአብሔር አከበራት። ዛሬም ልንገራችሁ፣ እግዚአብሔር ደግሞ ከላከው ጋር ከኢየሱስ ክርስቶስ ጋር ከተገናኘችሁ እሱን ታምናችሁ አትወርቁም። የሰማይ ልጅ ናችሁ፣ ወራሽ ናችሁ። በላይ በሰማይ ደግሞ ክርስቶስ ኢየሱስ በአብ ቀኝ ሰውሮናል። እሱ በሚገለጥበት ቀን እንገለጣለን። እኛ ሰማያዊ ነን። ኢየሱስን ያገኘ ሰው አይወርቅም። ከእሱ ጋር የተገናኘ ሰው አይጠፋም። በምድረ በዳ እግዚአብሔር ይጎበኘዋል። ኢየሱስ ጌታ ነው። ስለዚህ ለእኛ የአብሶታ ፆታ ለአጋር ከተሰጣት ከውሃ ምንጭ ይልቅ የሚበልጥ የህይወት ምንጭ አግኝተናል። የህይወቱ አግኝተናል። የማይቆጠሩን አግኝተናል። የእግዚአብሔር መንፈስ አግኝተናል። የዘላለም ህይወትን አግኝተናል። እሱም ኢየሱስ ክርስቶስ ነው። ክብር ለኢየሱስ ሲሆን፣ ዛሬ ከእግዚአብሔር ጋር ተገናኝታችሁ ስፋ ቆጠራቸች ሊንገራችሁ አጋር እንኳን ከአብርሃም ጋር ተገናኝታ አልወደቀችም። ስለዚህ ኢየሱስን ያመኑ ሰዎች አይወርቁ፣ ኢየሱስ የተቀበሉ ሰዎች አይወርቁ። እነሱ እግዚአብሔር ልጅ ይሆናሉ ደግሞ ወራሽ ይሆናሉ። ክብር ለኢየሱስ ይሆን። ሻሎም ሻሎም። ይሄንን ቃል ለብዙ ቅዱሳን እንዲደርስ ሽር ሽር አድርጉ። ለብዙ ሰዎች የመጽናኛ ቃል ለብዙ ሰዎች መልእክት ነው። ኢየሱስን ያገኙ አይወርቁም። ክብር ለኢየሱስ ይሁን። አጋር ከአብርሃም ጋር ተገናኝታ ካልወደቀች እኛም ደግሞ እግዚአብሔር የሰጠንን እውነተኛውን ምንጭ ኢየሱስን አግኝተን አንወድቅም። ክብር ለኢየሱስን ሁ ደግሞ ልንገራችሁ፣ እግዚአብሔር የሚሰጠን የሚሰፈር አይደለም። የማይሰፈረውን ቅዱስ መንፈስ ሰጥቶናል። የህይወት ውሃ ወዝ ሰጥቶናል። እዛ ውስጥ ሰላም አለ፣ እዛ ውስጥ በረከት አለ፣ እዛ ውስጥ ህይወት አለ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ድረስ ያው። ሻሎም ሻሎም፣ ተባረኩልኝ። በኢየሱስ ስም ባረኳችሁ። ሃሌሉያ፣ አሜን።